መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 10 ፍልስጤማውያንም ከእስራኤል ጋር ተዋጉ። የእስራኤልም ሰዎች ከፍልስጤማውያን ፊት ሸሹ፣ ተወግተውም በጊልቦዋ ተራራ ላይ ወደቁ። ፍልስጤማውያንም ሳኦልንና ልጆቹን በእግር በእግራቸው ተከትለው አባረሯቸው። ፍልስጤማውያንም የሳኦልን ልጆች ዮናታንንና ሚናዳብን፣ ሜልኪሳንም ገደሉ። ሰልፍም በሳኦል ላይ ጠነከረ። ቀስተኞችም አገኙት፣ ከቀስተኞቹም የተነሳ ተጨነቀ። ሳኦልም ጋሻ ጃግሬውን እነዚህ ቆላፋን መጥተው እንዳይዘብቱብኝ ሰይፍን መዘሁ ጋኝ አለው። ጋሻ ጃግሬው ግን እጅግ ፈርቶ ነበርና እምቢ አለ። ሳኦልም ሰይፉን ወስዶ በላዩ ወደቀ። ጋሻ ጃግሬውም ሳኦል እንደሞተ ባየ ጊዜ እርሱ ደግሞ በሰይፉ ላይ ወድቆ ሞተ። ሳኦልና ሶስቱም ልጆቹ የቤቱም ሰዎች ሁሉ በአንድ ላይ ሞቱ። በሸለቆም የነበሩት የእስራኤል ሰዎች ሁሉ እንደ ሸሹ ሳኦልና ልጆቹም እንደ ሞቱ ባዩ ጊዜ ከተሞቻቸውን ለቀው ሸሹ። ፍልስጤማውያንም መጥተው ተቀመጡባቸው። በነጋውም ፍልስጤማውያን የሞቱትን ለመክፈፍ በመጡ ጊዜ ሳኦልንና ልጆቹን በጊልቧ ተራራ ላይ ወድቀው አገኟቸው። ገፈፉትም፣ ራሱንና መሳሪያውንም አንስተው ለጣዖቶቻቸውና ለሕዝቡ የምስራቸው ወስዱ ዘንድ ወደ ፍልስጤማውያን አገር ዙሪያ ሰደዱ። መሳሪያውንም በአምላኮቻቸው ቤት ውስጥ አኖሩ። ራሱንም በዳጎን ቤት ውስጥ ቸነከሩት። የኢያቢስ ገለአድም ሰዎች ሁሉ ፍልስጤማውያን በሳኦል ላይ ያደረጉትን ሁሉ በሰሙ ጊዜ ጽኗን ሰዎች ሁሉ ተነስተው የሳኦልን ሬሳ የልጆቹንም ሬሳ ወሰዱ። ወደ ኢያቢስም አመጧቸው። በኢያቢስም ካለው ከትልቁ ዛፍ በታች አጥንቶቻቸውን ቀበሩ። ሰባት ቀንም ጾሙ። እንዲሁ ሳኦል በእግዚአብሔር ላይ ስላደረገው ኃጢአት የእግዚአብሔርንም ቃል ስላልጠበቀ ሞተ። ደግሞም መናፍስ ጠሪ ስለጠየቀ እግዚአብሔርንም ስላልጠየቀ፣ ስለዚህ ገደለው፤ መንግስቱንም ወደ እሴይ ልጅ ወደ ዳዊት አሳለፈው። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 11 እስራኤልም ሁሉ በኬብሮን ወደ ዳዊት ተሰብስበው፣ እነሆ እኛ ያጥንት ፍላጭ የሥጋህ ቁራጭ ነን አስቀድሞ ሳኦል ንጉሥ ሆኖ ሳለ እስራኤልን የምታወጣና የምታገባ አንተ ነበር። አምላክህ እግዚአብሔርም ሕዝቤን እስራኤልን አንተ ትጠብቃለህ፣ በሕዝቤን በእስራኤል ላይ አለቃ ትሆናለህ ብሎ ነበር አሉት። የእስራኤልም ሽማግሌዎች ሁሉ ወደ ንጉሡ ወደ ኬብሮን መጡ። ዳዊትም በኬብሮን በእግዚአብሔር ፊት ቃል ኪዳን ከእነርሱ ጋር አደረገ። በሳሙኤልም እጅ እንደተናገረው እንደ እግዚአብሔር ቃል በእስራኤል ላይ ንጉሥ ይሆን ዘንድ ዳዊትን ቀቡት። ዳዊትም እስራኤልም ሁሉ ኢያቡስ ወደምትባል ወደ ኢየሩሳሌም ሄዱ። በአገሩም የተቀመጡ ኢያቡሳውያን በዚያ ነበሩ። በኢያቡስም የተቀመጡ ዳዊትን ወደዚህ አትገባም አሉት። ዳዊት ግን አምባይቱን ጽዮንን ያዘ፣ እርሷም የዳዊት ከተማ ናት። ዳዊትም ኢያቡሳውያንን አስቀድሞ የሚመታ ሰው አለቃና መኮንን ይሆናል አለ። የጽሩያም ልጅ ኢዮአብ አስቀድሞ ወጣ፣ አለቃም ሆነ። ዳዊትም በአምባይቱ ውስጥ ተቀመጠ። ስለዚህም የዳዊት ከተማ ብለው ጠሯት። ከሚሎም ጀምሮ በዙሪያው ከተማ ሠራ፣ ኢዮአብም የቀረውን ከተማ በጀ። ዳዊትም የሠራዊት ጌታ እግዚአብሔር ከእርሱ ጋር ነበረና እየበረታ ሄደ። ለዳዊትም የነበሩት የኃያላን አለቆች እነዚህ ናቸው፤ ስለ እስራኤል እንደ ተናገረው እንደ እግዚአብሔር ቃል ያነግሡት ዘንድ ከእስራኤል ሁሉ ጋር በመንግሥቱ ላይ ያጸኑት የዳዊትም ኃያላን ቁጥር ይህ ነበረ። የሰላሰው አለቃ የአክሞናዊው ልጅ ያሾብአም ነበረ። እርሱ ጦሩን አንስቶ ሦስት መቶ ሰው በአንድ ጊዜ ገደለ። ከእርሱም በኋላ በሦስቱ ኃያላን መካከል የነበረ የአሆሃዊው የዱዲ ልጅ አላዛር ነበረ። እርሱ ከዳዊት ጋር በፈስ ደሚም ነበረ። በዚያም ገብስ በሞላበት እርሻ ውስጥ ፍልስጤማውያን ለሰልፍ ተሰብስቦ ነበር። ሕዝቡም ከፍልስጤማውያን ፊት ሸሹ። በእርሻውም መካከል ቆመው ጠበቁት፣ ፍልስጤማውያንንም ገደሉ። እግዚአብሔርም በታላቅ ማዳን አዳናቸው። ከሰላሳውም አለቆች ሦስቱ ወርደው ዳዊት ወዳለበት ወደ አለቱ ወደ አዶላም ዋሻ መጡ። የፍልስጤማውያንም ጭፍራ በራፋይም ሸለቆ ሰፍሮ ነበር። በዚያም ጊዜ ዳዊት በምሽጉ ውስጥ ነበረ። የፍልስጤማውያንም ጭፍራ በቤተልሔም ነበረ። ዳዊትም በበሩ አጠገብ ካለችው ከቤተልሔም ምንጭ ውሃ ማን ይሰጠኛል ብሎ ተመኘ። እነዚህም ሦስቱ የፍልስጤማውያንን ሰራዊት ቀደው ሄዱ። በበሩም አጠገብ ካለችው ከቤተ ልሔም ምንጭ ውሃ ቀዱ፣ ይዘውም ለዳዊት አመጡለት። እርሱ ግን ሊጠጣ አልወደደም። ነገር ግን ለእግዚአብሔር አፍስሶ ይህን አደርግ ዘንድ አምላኬ ክልክ ለኝ፣ በነፍሳቸው የደፈሩትን የእነዚህን ሰዎች ደም እጠጣለሁን? በነፍሳቸው አምጥተውታል አለ። ስለዚህ የሚጠጣ ዘንድ አልወደደም። ሦስቱም ሃያላን ያደረጉት ይህ ነው። የኢዮአብም ወንድም አቢሳ የሦስቱ አለቃ ነበረ። ጦሩንም በሦስት መቶ ላይ አንስቶ ገደላቸው። በሦስቱም መካከል ስሙ የተጠራ ነበረ። በሁለተኛውም ተራ በሆኑት በሦስቱ መካከል የከበረ ነበረ፣ አለቃቸውም ሆነ፣ ነገር ግን ወደ ፊተኞቹ ወደ ሦስቱ አልደረሰም። በቀብሴኤልም የነበረው ታላቅ ሥራ ያደረገው የጽኑ ሰው የዮዳሄ ልጅ በናያስ የሞዓባዊን የአርኤልን ሁለቱን ልጆች ገደለ። በአመዳይም ወራት ወርዶ በጉድጓድ ውስጥ አንበሳ ገደለ። ቁመቱም አምስት ክንድ የነበረውን ረጅሙን ግብፃዊውን ሰው ገደለ። በግብፃዊውም እጅ የሸማኔ መጠቅለያ የመሰለ ጦር ነበረ። እርሱ ግን በትር ይዞ ወደ እርሶ ወረደ፣ ከግብፃዊውም እጅ ጦሩን ነቅሎ በገዛ ጦሩ ገደለው። የይሁዳሄ ልጅ በንያስ ያደረገው ይህ ነው። ስሙም በሦስቱ ኃያላን መካከል የተጠራ ነበረ። ነገር ግን ወደ ፊተኞቹ ወደ ሦስቱ አልደረሰም። ዳዊትም በዘበኞቹ ላይ ሾመው። ደግሞም በጭፍሮቹ ዘንድ የነበሩት አያላን እነዚህ ናቸው፦ የዩዋብ ወንድም አሳሄል፣ የቤተልሔሙ ሰው የዱዲ ልጅ ኤልያናን፣ ሐሮራዊው ሳሞት፣ ፈሎናዊው ሴሌስ፣ የቴቆሄ ሰው የኢስካ ልጅ ኢራስ፣ አናቶታዊው አብኤዘር፣ ኩሳታዊው ሴዊካይ፣ አሆሃዊው ኤላይ፣ ነጦፋዊው ኖኤሬ፣ የነጦፋዊው የበአና ልጅ ሄሌድ፣ ከብንያም ወገን ከጊባ የሪባይል ልጅ ኤታይ ጲርአቶናዊው በናያስ፣ የጋስ ወንዝ ሰው ኡሪ፣ አረባዊው አብኤል፣ ባህሩማዊው አዝሞት፣ ሳልቦናዊው ኤሊሃባ፣ የጊዞናዊው የአሳር ልጆች፣ የሐራራዊው የሻጌ ልጅ ዮናታን፣ የአሮዳዊው የአራር ልጅ አምናን፣ የኡር ልጅ ኤሊፋል፣ ምኬሬታዊው ኦፌር፣ ፍሎናዊው አኪያ፣ ቀርሜሎሳዊው ሐፅሮ፣ የኢዝባይ ልጅ ንዕራይ፣ የናታንም ወንድም ዩኤል፣ የሃግሪ ልጅ ሚባህር፣ አሞናዊው ጼሌቅ፣ የጹሪያ ልጅ የኢዮአብ ጋሻ ጃግሬ ቤሮታዊው ነሃራይ፣ ይትራዊው ኢራስ፣ ይትራዊው ጋሬብ፣ ኬጥያዊው ኦርዮ፣ የአህላይ ልጅ ዛባድ፣ የሮቤላዊው የሺዛ ልጅ አዲና፣ እርሱ የሮቤላውያን አለቃ ነበረ፣ ከእርሱም ጋር ሠላሳ ሰዎች ነበሩ። የማዕካ ልጅ ሃናን፣ ሚትናዊው ኢዮሳፍት፣ አስቶሮታዊው ኦዚያ፣ የአሮኤራዊው የኮታም ልጅ ሻማና ይኤል የሺምራ ልጅ ድኤል፣ ወንድሙም ቲዳዊው ዮሃ፣ መሃዋዊው ኤልኤል፣ ሪባይ፣ ዮሻውያ የኤልአናም ልጆች፣ ሞዓባዊው ይትማ፣ ኤልኤል፣ ኦቤድ፣ ምጾባዊው የእሲኤል። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 12። በዚቅላግም ከቂስ ልጅ ከሳኦል በተሸሸገ ጊዜ ወደ ዳዊት የመጡ እነዚህ ናቸው በሰልፍም ባገዙት ኃያላን መካከል ነበሩ። ቀስተኞችም ነበሩ፣ በቀኝና በግራም እጃቸው ድንጋይ ሊወነጭፉ ፍላጻም ሊወረውሩ ይችሉ ነበር። ከብንያም ወገን የሳኦል ወንድሞች ነበሩ። አለቃቸው አሂኤዝር ነበረ፣ ከእርሱም በኋላ ኢዮአስ፣ የጊባአዊው የሸማ ልጆች ይዝኤል፣ ፋሌጥ፣ የአዝሞት ልጆች በራኪያ፣ አናቶታዊው እዩ፣ ገባኦናዊው ሰማያስ እርሱ በሰላሳው መካከልና በሰላሳው ላይ ሃያል ሰው ነበረ ኤርምያስ የህዝኤል ዮሐናን ገድሮታዊ ዮዛባት ኤሉዛይ ኢያሪሙት በዓልያ ሰማራያ ሐሩፋዊው ሰፋጥያስ ቆሪያውያን ህልቃና ይሽያ አዘርኤል ዮዛር ያሾብአም የጌዶር ሰው የይሮሃም ልጆች ዮኤላ ዝባድያ ዳዊትን በምድረ በዳ ውስጥ ባለችው በአምባይቱ ሳለ ከጋድ ወገን የሆኑ እነዚህ ጋሻና ጦር የሚይዙ ጽኗን ኃያላን ሰልፈኞች ወደ እርሱ ተጠጉ። ፊታቸውም እንዳንበሳ ፊት ነበረ። በተራራም ላይ እንደሚዘል ሚዳቋ ፈጣኖች ነበሩ። አለቃው ኤፄር፣ ሁለተኛው አብድዩ፣ ሦስተኛው ኤልያብ፣ አራተኛው መስመና፣ አምስተኛው ኤርምያስ፣ ስድስተኛው አታይ፣ ሰባተኛው ኤልኤል፣ ስምንተኛው ዮሐናይ፣ ዘጠነኛው ኤልዛባድ፣ ዐሥረኛው ኤርምያስ፣ ዐሥራ አንደኛው መክበናይ። እነዚህ የጋድ ልጆች የጭፍራ አለቆች ነበሩ። ከእነርሱም ታናሹ ከመቶ ታላቁ ከሺህ ይመዛዘኑ ነበር። በመጀመሪያው ወር ዮርዳኖስ ከዳር እስከ ዳር ሞልቶ በነበረ ጊዜ የተሻገሩት እነዚህ ናቸው። በሸለቆውም ውስጥ በምሥራቅና በእምራብ በኩል የተቀመጡትን ሁሉ አባረሩ። ዳዊትም ወደ ነበረባት ወደ አምባይቱ ከብንያምና ከይሁዳ ወገን ሰዎች መጡ። ዳዊትም ሊገናኛቸው ወጥቶ ትረዱኝ ዘንድ በሰላም ወደ እኔ መጥታችሁ እንደሆነ ልቤ ከእናንተ ጋር አንድ ይሆናል፣ ለጠላቶች ያሳልፋችሁ ልትሰጡኝ መጥታችሁ እንደሆነ ግን በእጄ ዓመፅ የለብኝምና የአባቶቻችን አምላክ ይመልከተው ይፍረደውም፣ አላቸው። መንፈስም በሰላሳው አለቃ በአማሳይ ላይ መጣ፣ እርሱም ዳዊት ሆይ እኛ ያንተ ነን፣ የእሴይ ልጅ ሆይ እኛ ካንተ ጋር ነን፣ አምላክህ ይረዳሃልና፣ ሰላም ሰላም ለአንተ ይሁን ለሚረዱህም ሰላም ይሁን አለ። ዳዊትም ተቀበላቸው የጭፍራም አለቆች አደረጋቸው። ዳዊትም ከፍልስጤማውያን ጋር ሳኦልን ሊወጋ በመጣ ጊዜ ከምናሴ ወገን ሰዎች ወደ ዳዊት ከዱ። የፍልስጤማውያን አለቆች ግን በራሳችን ላይ ጉዳት አድርጎ ወደ ጌታ ወደ ሳኦል ይመለሳል ሲሉ ተማክረው ሰደውታልና እነርሱ አልረዷቸውም። ወደ ጺቅላግም ሲሄድ ከምናሴ ወገን የምናሴ ሻለቆች የነበሩ አድና ዮዛባት ይድኤል ሚካኤል ዮዛባት ኤሊሁ ፂልታይ ወደ እርሱ ከዱ። ሁሉም ጽኑዋን ኃያላንና በሰራዊቱ ላይ አለቆች ነበሩና፣ በአደጋ ጣዮቹ ላይ ዳዊትን አገዙት። እንደ እግዚአብሔርም ሰራዊት ታላቅ ሰራዊት እስኪሆን ድረስ ዳዊትን ለመርዳት ዕለት ዕለት ይመጡ ነበር። እንደ እግዚአብሔርም ቃል የሳኦልን መንግሥት ወደ እርሱ ይመልሱ ዘንድ በኬብሮን ሳለ ወደ ዳዊት የመጡት የሰራዊቱ አለቆች ቁጥር ይህ ነው። ጋሻና ጦር ተሸክመው ለሰልፍ የተዘጋጁ የይሁዳ ልጆች 6800 ነበሩ። ለሰልፍ ጽኗን ኃያላን ሰዎች የነበሩ የስምዖን ልጆች 7100 ነበሩ። የሌዊ ልጆች 4600 ነበሩ። የአሮንም ቤት አለቃ ዮዳሄ ነበረ፣ ከእርሱም ጋር 3700 ነበሩ። ከእርሱም ጋር ጽኑ ኃያል ጎልማሳ ሳዶቅ ነበረ፣ ከአባቱም ቤት 22 አለቆች ነበሩ። የሳኦልም ወንድሞች ከሆኑ ከብንያም ልጆች የሚበልጠው ክፍል እስከዚያ ዘመን ድረስ የሳኦልን ቤት ይከተል ነበርና ከእነርሱ ዘንድ የመጡ ሦስት ሺህ ነበሩ። ጽኑዋን ኃያላን የሆኑ በአባቶቻቸውን ቤት የታወቁ የኤፍሬም ልጆች 20800 ነበሩ። በየስማቸውም የተጻፉ ዳዊትን ያነግሱት ዘንድ የመጡ የምናሴ ነገድ እኩሌታ 18000 ነበሩ። እስራኤልም የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የኢሳኮር ልጆች አለቆች ሁለት መቶ ነበሩ። ወንድሞቻቸውም ሁሉ ይታዘዟቸው ነበር። በጭፍራውም ውስጥ የወጡ ለሰልፍም የተዘጋጁ የማያመነቱ መሳሪያም ሁሉ የያዙ የዛብሎን ሰዎች አምሳ ሺህ ነበሩ። የንፍታሌምም አለቆች አንድ ሺህ ነበሩ። ከእነርሱም ጋር ጋሻና ጦር የሚይዙ ሰላሳ ሰባት ሺህ ነበሩ። ለሰልፍም የተዘጋጁ የዳን ሰዎች 28600 ነበሩ። በጭፍራውም ውስጥ የሚወጡ ለሰልፍም የተዘጋጁ የአሴር ሰዎች 40000 ነበሩ። በዮርዳኖስ ማዶ ካሉ ከሮቤልና ከጋድ ሰዎች ከምናሴም ነገድ እኩሌታ መሣሪያን ሁሉ ይዘው የመጡ 120000 ነበሩ። እነዚህ ሁሉ ዳዊትን በእስራኤል ሁሉ ላይ ያነግሡት ዘንድ አርበኞችና ሰልፈኞች እየሆኑ በፍጹም ልባቸው ወደ ኬብሮን መጡ። ደግሞም ከእስራኤል የቀሩት ሁሉ ዳዊትን ያነግሱት ዘንድ አንድ ልብ ነበሩ። ወንድሞቻቸውም አዘጋጅተውላቸው ነበርና እየበሉና እየጠጡ በዚያ ከዳዊት ጋር ሦስት ቀን ተቀመጡ። ደግሞም በእስራኤል ዘንድ ደስታ ሆኗልና እስከ ኢሳኮርና እስከ ዛብሎን፣ እስከ ንፍታሌምም ድረስ ለእርሱ አቅራቢያ የነበሩ በአህያና በግመል በበቅሎና በበሬ ላይ እንጀራና ዱቄት፣ የበለስ ጥፍጥፍና የዘቢብ ዘለላ፣ የወይንም ጠጅ ዘይትም በሬዎችንና በጎችንም በብዙ አድርገው ያመጡ ነበር።